ሰላም ሰላም ዴቱ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ላይ እኔ በጣም ደህና ነኝ። እንግዲህ ቤተሰቦቼ ዩትብን ላይክ ሳብስክራይብ በማረግ እንድታግዙኝ ጠይቃችኋለሁ በትህት እና ወድ ኢትዮጵያውያን ኤርትራውያን በሀገር ውስጥ በስደት የምትኖሩ ሁላችሁም፣ እስቲ ዛሬ እንግዲህ አንድን ነገር ላሳያችሁ መነሳቴ ነው ከዛው ልብስ ላጥፍ ነው። እንግዲህ አብረን እንጠፍ። እንዴት ነው? ሰላም ነው። እንግዲህ ጠዋት ስንነሳ ነው። ደሴ ስራ ስኖር እናግዛለን። ስካልስ እያጠፍኩ ነው።

እንጂ እንዲያርገን አጽፈን ማስቀመጥ ታያል። ምንም እንደዚህ የልጆቻችሁንም ደስ ይላቸዋል። ማሳረፍ እንደዚህ አድርጋችሁ እንደዚህ መሳሪያዎች ትከተላችሁ። አንደኛ ቦታ አይዝባችሁም ቦታ አይዝም። ፋንት ስታጥፉ ራሱ ልብሶቻችን አድርጋችሁ እንደዚህ ማጠፍ ትችላላችሁ። እንደዚህ ቦታ እንዳይይዝ እንደዚህ እንደዚህ አይ እንደዚህ አልፈልግም ካላችሁ ደግሞ ላሳያችሁ ቀጥ አድርገውና ይህ ግን

አይበላጠንም እንዲህ ስታጥፉት፣ አይበላጠንም። ካልሱ እንደዚህ ማስቀመጥ ትችላላችሁ። ጭምድት ብናኝ ይኖረዋል በፊት እንደ ቅድም እንዳሳየዋቸው እንደዚህ አርጋችሁ ቦታ አይይዝም። ጊዜም ሚፈጭ ነገር አይደለም ነው። እንዚህ አድርጋችሁ ማስቀመጥ ካልሲ ደግሞ እንደዚህ አድርጋችሁ ካልሲ አይጠፋባችሁም ብዙ ሰዎች አንዳንድ ነገር ካልሲ የለም። ከምን ከማስቀመጥ አለማጠፍ ነው እና አንደኛ ቦታ አይዝባችሁም ቦታችሁን በጣም የሚቆጥብላችሁ ግን ይሄ ነገር ጨረሩ እንግዲህ ይቅርታ እና የጠዋት ፀሐይ የሆነ ለዛ ነው። እና ልብስ ማጠብ ብዙ ሰዓት ይሳካል። እና ለዛ ነው ቁም ሳጥን ዝርክርክ የሚለው። ሁሉንም ስለምናታጉሩ ይጠፋባቸዋል። እና ጊዜ ሲኖራችሁ እንዲህ ነገር ላድርጉ ጊዜ ሲኖራችሁ እንዲህ ቁጭ ብላችሁ ማጠብ።

ዛሬ ልብስ ማጠፍ ካለባችሁ ልብስ ቤት ስራና ቤታችሁ፣ ለምን አንደኛ እኛ የምንጎዳው ስራ ስንሰራው ሁሉንም በአንዴ መጨረስ ነው የምንፈልገው፣ በአንዴ ከዛ ደግሞ ነያም የሆነ ስራ እንሰራለን። ያያ ይጎዳናል፣ ጤናችንን ይጠብቃል። አሁን ልብስ ካጠፋችሁ በኋላ ቤታችሁን ካጸዳችሁ በኋላ እንሰራታላችሁ። መልሳችሁ ወደ ነገ ደግሞ ወደ ጽዳታችሁ ቤታችሁን ማጽዳት፣ ዛሬ ትምሳችሁን፣ ነገ ካቢኔታችሁን፣ ኪችናችሁን ያላችሁ ስታጸዱ ቤታችሁን ወዬ ምን ንጹህ ይሆናል ይሄዳል? በተለይ እንደኔ ልጅ ካላችሁ፣ ይህ ያው ልጅ አለች እንድታገዛኝ፣ ግን ልብስ ብዙ አታስደስተኝም ስታጥፋ፣ ከዛ እራስ ያጥፋለው እና አንደኛ በረሩም አትቸገሩም፣ በረሩ ይጠፋል። ግን ይሄ ሁሉ በአንድ ልጨርስ የሚፈልገን ጤናን ነው የሚጎዳው። ወይዬ ፍቅሬ፣ ቆያ፣ ስራ ይዥክን ያለሁት ከዚህ ያዘኛል። እዚህ ምግብ ሰጥቼው ነበረ። እና ማይ ፋሚሊ በጣም ወዳችኋለሁ። ልክ እንደዚህ በትንሹ ውሎዬን አሳያችኋል። ያው ይሄ ውሎዬ አይደለም፣ ብዙ ነገር ይቀረኛል ገና ግን ያው አሳያችኋለሁ። ገባችሁ ሁሉም ነገር በጣም ሲበዛም ያው እንዳይሰለቻችሁ እኔ ኤዲት ስለማላረግ ከዛ ነው እንደዛ ሲሆን ያው ጽዳቱ ምናምን ምናምን ግን ያው ሪያሊቲ ሆኖ የኔ ማለት ነው። ለዛ ነው በጣም አድርጌ ወዳቸዋለሁ። ላይክ፣ ሼር፣ ሳብስክራይብ እንዳትረዙ። በጣም አድርጌ ወዳቸዋለሁ። ግብር ይስጥልኝ። ዋጋ ይስፋይ